ሰዎች እርግጠኛ ሳይኮንኩ አይቀረም። አለቀውም ቪዲዮ ወይም ካሉ ነው ማለት ነው። እውነት ነው ወይ ወይስ ፕራንክ ነው? እውነት ላይሆን ይችላል ብላችሁ ስትጨናነቀው የነበራችሁ እንዴት ናቸው? እንኳን ደስ አላችሁ። እውነት ነው። ቤተሰብ በሙሉ በደስታ በእንባ ታጥቦላችኋል እላችኋለሁ። የሮታዬ እናት በመጀመሪያ እንኳን ደስ አለሽ። በድጋሚ የመጨረሻ ልጅሽ ዛሬ ላይ ለወግ ማድረግ ስለበቃችልሽ በጣም ደስ ብሎኛል። አብርሃም ታደሰም ደግሞ ለነጋሽዬና ለነማዘርዋ ለዚህ ቁም ነገር ስለበቃህላቸው በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ። በመቀጠል ደግሞ ያው ብዙ ልጆች ተወዛግባቸዋል ብዬ አስባለሁ። ተወዛግባቸዋል ሲጀመር፣ እውነት ነው ወይ? ፕራንክ ሊሆን ይችላል። አብረሽም አላመነም። ብዙ ሰው ደግሞ አላመነም። የሆነ ዩቱበር ደግሞ አለ፣ አቃጥሎ ሊደፋኝ ነው ጋይ። እኔ ደግሞ

ግን እሱ ምን እያለ ነበረ ሩታ መቼም አልፋታሽም፣ እውነት ካልሆነ የሚል ነበረ። አሰላሙ አሌይኩም ወረመቱላ ወበረካቱ ድና። የተከበራችሁ የቻናል ቤተሰቦች ሰላምና ጤና፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ማለት ነው ሰብስክራይብ። አዎ እኔ ካልተሳደብ ልስደባችሁ ወይ? ስድብ ነው እንት ሰደብ እንዴ እኔ ቤተሰብ አልባ በሆን አንድ የነገ ህይወት ይኖረኛል ብዬ ባላስብ ሰው ውለት ሴትነቴም አይገድበኝ አለሌ ሴት ብሆን ማለት ነው እሳደ ይበልጣችሁ ይበልጣችሁና አድግ ነበረ ማለት ቻላ ያድግ ነበረ። ነገር ግን እኔ አልፈልግም። እኔ ቁጥብ ያለ እንዲ ጀነን ያለቤት ቤተሰብ ነው እያሳደገኝ። ሰምታችኋላ። እና ለማንኛውም ሩታዬ እርጉዝ አይደለችም ብላችሁ ብዙዎቻችሁ እየተጠራጠራችሁ ትገኛላችሁ። በመቀጠል ደግሞ ይህ ሰሞን ቡታጀራ ላይ ብዙ ሰርጎች አሉ፣ እየተካሄደም ይገኛል ማለት ነው። ጋይስ የምሬን ብላችሁ እንዲህ ስንት ሰው ነው ያገባው ይህ ሰሞን? እና ቪዲዮ እያወጣ አይደለም እንጂ ብዙ ሰው አግብቶ ብዙ ሰርጎች እየተካሄደ ይገኛል። በመቀጠል ደግሞ የአብርሽና የሩታ ሰርግ ነው። ብታምኑም ባታምኑም በዚህ ሳምንት ውስጥ ትልቅ ሰርፕራይዝ ጠብቁ ማለት ነው ማለት ነው። ባጭሩ ተግባባን አደለ? አዎ። በዚህ ሳምንት ትልቅ ሰርፕራይዝ ጠብቁ። እኔ እውነት ለመናገር በጣም ነው ደስ ያለኝ። ቤተሰብም በጣም ደስ ብሏቸዋል። ሲጀመር አብረሽ ይሄ ቪዲዮ እውነት ባይሆን ኖሮ ወይም ደግሞ ፐራንክ ወይ የሆነ ነገር ቢሆን አይለቀውም። ምክንያቱም የሰው አፍ እንደሚበዛባቸው በደንብ እርግጠኛ መሆን አለባቸው። ሲቀጥል ደግሞ ለቤተሰብም ይነገራል አይደለ እንደዚያ ዓይነት ነገር ሲከሰት። ስለዚህ ያ ያን መረጃ ደርሶኛል፣ ለራሴ ማለት ነው። ውድ ቤተሰቦች፣ እኔ እኮ ጎልጉዬ ነው ማወጣው፣ እንዲህ ነው ምናምን ብዬ ጥያቄ አመጣለሁ ብዙ ጊዜ እና ለሚዲያ ሳይሆን ለራሴ ማወቅ ስለምፈልግ የትኛው አውቅ የትኛው መተው በምፈልግ ብቻ የትኛው ሰምቼ ደግሞ ወደ ሚዲያ ላውጣው የትኛው ደግሞ አላውጣው የሚል ነገር ብዙ ነገር አለ። አሁን መረጃ ሲደርሳችሁ ሁሉንም ነገር ወደ ሚዲያ አታቀበሉትም እና እንደዛ እንደዛ አይነት ነገር አለ ማለት ነው እና እውነት እንጂ ውሸት አይደለም ባጭሩ ማለት ነው እና ሩታዬም ታድዬ እያለች ነበረ ይህንን አክል እንደዚህ የሆነ የድንጋጤ እንዲህ ልበላችሁ፣ በጣም ደስ ብሏት እንትን ስትል ፕራንክ ታደርጋለችሁ ብላችሁ ስታስቡ እንትን አይልም እንደ ኧረ፣ ሼም ነው የምሬ ነው ብላችሁ ሼም ነው እና ልጅቱ ደግሞ እናት እንጂ አይደለችም አይደለም ማለት ነው። ማለት ዛሬም ተሳደው በኋላ አሁን ተሳደው ምን ምን አገበኝ እንደ አንድ ያወሩት ታየብ እንደዚህ እንደ እኔ፣ እውነት ለመናገር እናንተ ለተጠቀማችሁት ቃላት ወይም ደሞ ለምትኮምት ወይም ነገር ቃላቶቹን የማጠቀም አልችልም። ምክንያቱም አሁን ቤት የሆነ አላ አይደለ፣ የነገ ህይወት ይኖረኛል ብላ መታሰብ ሴት ምላሷ ቆጥብ ታረጋለች። ሚዲያ ላይ ማለት ሚዲያም ላይ ሳይሆን ከጀርባ ማንነቷ መራሶ ቆጥብ ታደርጋለች። እንኳን ኮሜንት በየሄደች በልት እኔ ምና የወደ ኋላ ህይወት የላችሁም እንዴ? ነገ ልጆች አትወልዱም? ለምሳሌ ትዳር አትይዙም? የትዳር አጋር አይኖራችሁም? ባልኮ ሲያገባ ማለት ነው ምላሳችሁ አይቶም። ያው እኛ ጋር እውነት ለመናገር አንዴት ምላሳም የሆነችን ሴት ዝም በለኝ የምትል ወይም ደግሞ የሰው ልጅ የምታንቋሸሽ ሴት ካለች፣ ረ እንኳን እንደዛ ይቅርና ከሆነ ሰው ራሱ ከሰፈር ላይ ከተጣለ ትፈዳለች። የምሬ ነው ምላችሁ፣ በቃ ላይ ትደራትኩ አትሁንም ከዘር ከዘር ማንዘር ራሱ ታወጣለች ተብሎ ነው የሚፈጣት አያስቀምጣትም። የታወቀ ነው ምክንያቱም ምላሷ ረዥም ከሆነ ማለት ነው። ከሁሉም ታጣላችኋለች፣ ከሁሉንም ነገር ታስወጣችኋለች። ቤታችሁ ቁጭ ነው የምትሉ ከሰው የምትጨመሩት ነገር የለም። ስለዚህ ያ ያ ስላለ የእኛ ሴቶች የምር አደንቃችኋለሁ፣ እና የእኛ ሴቶች ብቻ ሳይሆኑ አሉ በየቦታው ጨዋ፣ በቃ ጨዋ ወልዶ ያሳደጋቸው የምሬን ነው ምላቸው። እኔ ቤት ራሷን ኮሜንት ስር ሳያችሁ በጣም ጨዋ ጨዋ ልጆች አላችሁ እና በጨዋነታችሁ ቀጥሉበት እንደዚህ በ ጨዋ እናት ወልዳለች ጨዋ ወልዳ አሳድጋለች ማለት ነው እና አይቀይራችሁ የምሬ ነው የምላችሁ ከሰው ጋር አትሰዳደቡ ከሰው ጋር አትቀየሙ ከሰው ጋር በቃ አፋችሁ ብቻ ሳይሆን መናገር ያለብህ ኮሜንት ስር ራሱ አትሳደቡ ከሰው ጋር የፈለገ ነገር ያኛው ሰው ቢሳደብ ራሱ እለፉ አይታችሁ ማለፍ የሚባል ነገር አለ ንቁ ማለፍ የሚባል ነገር አለና ንቃችሁ እለፉ እንጂ ይሄ እኔ በቃ ግርም ይለኛል ይሄ ወደ ኋላ ህይወት አይ ነው እሺ እናቃለን አንድ አንድ ልጆች በነገራችን ላይ አፋቸው እር ይሄ ሲሉ የሚውሉትን እነሱ አግብተው የፈቱ አንድ ልጅ ሁለት ልጅ ወልደው የፈቱ ናቸው። ይሄ እናቃለን የምናቃችሁ ልጆች አላችሁ። እሺ እንትን እንዳትሉ። ሲቀጥል ደግሞ ሰሞኑም እንደዛ ያደረገች ነገር አለ። አንዲቷም ደቅላ የወለደች አለች። ይሄ መደበቅ አቅቶና መናገር አቅቶን አይደለም ምንናገራለን። ነገር ግን እኛ ምናገባልን በሚለው ነው ማለት ነው እና የወደ ኋላ ህይወታችሁ እስኪ ዞር ብላችሁ የወደ ኋላ ህይወታችሁ አስቡ። ለምሳሌ ነጌስ ምን አይነት ህይወት ነው የሚኖረኝ? ዛሬ ላይ እች ልጅ አረገዝኩ ብላ ስትመጣ ከከሌ ነው ከከሌ ነው ከከሌ ነው አይባልም። ይሄ የምር አይባልም። ብቻ ፈጣሪያችሁ ልትፈሩ እኮ ይገባል። ባለትዳርን ሴት አንድን ሴት ባለትዳር ሆና ባልያላት እያላት ከሌ ከከሌ ተብሎ ስም አይሰየምላትም ስም አይወጣላትም ማለት ነው። በጭራሽ ነውር ነው። ይሄ እኮ በቃ አስተዳደጋችሁ፣ ቤተሰቦቻችሁ ራሱ ያስገምታል። የምሬ ነው ማለት ያስገምታል። እኔ አንድን ሰው እንደዚህ ልል ይቅርና በጣም ነው የሚቀፈኝ። እኔ ኮሜንት ራሱ ሳይ እንኳን እንደዚህ ባፌ ልናገር ከከሌ ነው፣ ከከሌ አይደለም፣ እንደዚህ። የምሬ ነው የምላችሁ በጣም ይቀፋል ማለት ነው። የመጨረሻ ሴት ነኝ እኮ እንዴ፣ እህቶች አሉኝ፣ እናት አለኝ። ቀጥሎ ደግሞ ነገ የራስ ህይወት ይኖረኛል። ለነገ ህይወታችሁ አስቡ። ነገ አግብቼ ወልዳለሁ፣ ምን አይነት ህይወት ነው የምኖረው? ዛሬ ላይ በሰው ላይ በሰው ቁስ ላይ እንጨት ሰድ ኖሬ ነገ እኔ ቤት ተከትሎኝ ይገባል ወይስ አይገባም ብላችሁ የምር ራሳችሁ በደንብ ፈትሹት። በደንብ ሲቀጥል ደግሞ መሳደብ የሌለባችሁ ሰው ነው እየተሳደባችሁ ያላችሁ። ምክንያቱም እችልጭ አልበደለቻችሁም፣ አደለ ለየትኛውም ሰው አልበደለችም። ሩታ ብታረግዝ ባልዋ ነው ብታረግዝም፣ የራሷ ነው ማለት ነው ግን

አንድን ሰው ስትበድል አላየንም። አብርሽም እንደዛው ማለት ነው። የትኛውም ሰው ሁሉንም ራሳችሁ የራሳ የቻለ ስራ ሲሰሩ ኖረዋል። እነ ፍቅር እነ ፎአድም ሁላቸውም፣ ነገር ግን ማንንም የበደሉት የለም የተናገሩት የለም። አንድ ዩቱበር፣ አንድ ውሻ ተነስቶ ጮኸ ተብሎ ሌላኛውም ሰው ግር ብሎ አይበላሽም። የተበላሸ ስነ ምግባር ሊኖራቸው አይገባም። በጭራሽ የተበላሸ ማንነት ሊኖራቸው አይገባም። እራሳችሁ ጽድት አድርጋችሁ ልትኖሩ ነው የሚገባው። ለቤተሰቦቻችሁ ኩራት፣ ለራሳችሁ ኩራት፣ ነጌ ኩራት ለልጆቻችሁ ኩራት ሊሰማችሁ ይገባል። አያችሁ አይደለ? ዛሬ ላይ እኮ አታውቁትም። ዛሬ ወጣትነት ያጠቃችኋል፣ ያን ሰው ተናገረ ብላችሁ ሄደች ትቆምታላችሁ፣ ቆሻሻ ንግግር ነገ ቀን ደግሞ የሆነ እድሜያችሁ ሲሄድ አግብታችሁ ስታረግዙ ስትወልዱ፣ እንደዚህ እኮ ለከሌ ብያት ነበረ ብላችሁ ታስባላችሁ። የምሬ ነው የምላችሁ። ዛሬ አይታያችሁም ግን ከእንደዚህ አይነት ነገር ብትቆጠቡ ባይ ነኝ እኔ። አለዚያ ያው መብታችሁ ነው። እኔ ግን ዛሬም ነገም ከእንደዚህ አይነት ነገር ከእንደዚህ አይነት ተግባር እኔ ከአላህ እጠበቃለሁ። የምር ፍቅር ራሱ አርግዣ ያለው ብላ ሰሞኑን ፍራንክ ስታደርግ ስትመጣ አንድ ሰው እኔ እንደዛ ሲላት አልሰማውም። ከከሌ ነው ምናምን ምናምን የሚል አልሰማውም። ግን የብሩክ ብሩክ ነው። ማነው ነው ብሩክ የሚባለው? ፎቶ ያስቀመጡ ልጆች እነሱ ከብሩክ ነው እንጂ ከፉፉ አይደለም። ብቻ የሆነ የሆነ ነገር ሲሉ ነበረ። እኔ እንዲት እንደተሸማቀቅ ነኝ የማውቀው። እንደዚያ አይባልም እኮ እንደዚህ አይባል ሴት ናችሁ እኮ የነገ የተበላሸ ማንነት የተበላሸ ስነ ምግባር ሊኖራቸው አይገባም በጭራሽ አንዱ ውሻ ጮኸ ተብሎ መጮህ ግዴታቸው አደለም ቤተሰቦቻችሁ ምን አይነት ቤተሰብ ነው ያሳደገኝ እኔ እንደዚ አይነት ቤተሰብ አላሳደገኝም ስለዚህ ከሌለ ፈለፈች ተናገረ አል አይመለከተኝ ብሎ ራሱ ገለል ያደርጋል እንጂ በእንደዚ አይነት ነገር አይውልም ያች የመስከረም ውሻ ደግሞ ሁሌ መኘኘጊያ ትኖራለች ያሞና ይህ የቡታ ጀራይቱበሮች ይመሩሻል